ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር መስገን ሰላም ነኝ። ሁላችሁም በያላችሁ በሰላማችሁ ጊዜ ትርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱ። ነባሮች ደግሞ ቪዲዮውን እስከ መጨረሻ ፊት ተከታተላችሁ ሀሳብ አስተያየታችሁን ሰጡ። እንግዲህ በቀደም በለቀቁት ቪዲዮ ላይ ያው ወደ ጻድቃነ ስንጓዝ ነበር። እንግዲህ ይሄ ጻድቃና አካባቢ ነው። ጻድቃና ማርያም ደርሰን እዛ ያው ገዳሙ ማደሪያ አዳራሽ አለው። እዛ እቃችን ምናችንን ካስቀመጥን በኋላ ያው ቤተክርስቲያን ማስቀደስ ስንፈልግ ወደ ላይት እንደገና ተመልሰን ነው። እዛ እንግዲህ ያው ደርሰን ዕቃችን አስቀምጠን ጸበልም ተጠምቀን በሶስተኛ ቀን ወደ ቤተክርስቲያን ማስቀደስ ስለፈለግን ወደዛ ልንሄድ እየተመለስን ነው ማለት ነው። ምክንያቱም ያው ትንሽ ቤተክርስቲያንና ገዳም አለበት የተወሰነ በእግር የሚያስገዳል። በነገራችን ላይ በባጃጅ መሄድ ይቻላል ግን ያው በእግር በውስጥ ለውስጥ በእግር መሄድ የተሻለ ስለሆነ ማለት ነው ለዛ እንግዲህ ወደ ቤተ ክርስቲያኑ እየወጣን እንገኛለን ማለት ነው። እንግዲህ በጣም ደስ የሚል ቦታ ነገሪያቸዋለሁ። ዛንኛውም ቪዲዮ ላይ በቀደም ለቀቅኩት ቪዲዮ ላይ ማለት ነው። በጣም ደስ የሚል ቦታ በወዲያም በወዲህም ስታዩ ጸጥ ርጭ ያለ ሰላም የምታገኙበት፣ ብቻችሁን ከራሳችሁ ጋር ከፈጣሪያችሁ ጋር የምትነጋገሩበት ቦታ ነች እንግዲህ የምትታያችው ከተማ እዛ አካባቢ ያው ስንቅም ያለቀበት ወይ ደግሞ ስንቅ ያላዘ እዛ ሄዶ መግዛት ይችላል ቅርብ ነው ብዙም አይርቅም። ነገር ግን ወደ ቤተክርስቲያን ሄዶ ለማስቀደስ ያው ግዴታ ጸበል ጸበል መጠመቅ የሚፈልግ ያው ታች ገዳሙ ጋር መውረድ ግድ ይላል ማለት ነው ምክንያቱም ያው ከቤተክርስቲያን ጋር በእርግጥ መመላለስ ይቻላል ግን የተሻለ የሚሆነው እታች ያው ቤተክርስቲያኑ ጋር ሆኖ ገዳሙ ጋር ሆኖ ማደሪያም አለ ምንም አለ። እዛ ሆኖ ተጠንቆ ሄዶ ማስቀደስም ይቻላል። ከላይም እንደገና ቤተክርስቲያኑ ጋ ሆኖ ቤተክርስቲያኑ ላይ ነው መንገዱ ላይ ነው ማለት ነው። ስለዚህ ገዳሙ ደግሞ እታች ነው። ደስ የሚል ቦታ የምር ማለት ነው። እኔ በጣም አይምሩ ነጻ ያደረኩበት ብቻ ያው ገጠር ያላችሁ እኔ ራሱ ገጠር ነው የተወለድኩት፣ ግን እንደዚህ ደስ የሚል ቦታ አላየሁም በጣም ደስ የሚል ቦታ ነው በተለይ እዚህ አካባቢ ያላችሁ እንግዲህ ደስ ሊላችሁ ይገባል ማለት ነው በነገራችን ላይ ጻድቃነ ማርያም ስትሄዱ ጻድቃነ ማርያም ብቻ አይደለም ያለው እዚያ ያለው በጣም ብዙ ብዙ ገዳም አለ ዋሻ መድኃኔ ዓለም አለ አጃና ሚካኤል አለ በጣም ብዙ ገዳማት ማለት ነው አቡነ ገብረ መንፈስ ቅዱስ አሉ ክርስቶስ ሰምራ የሌለ የለም አንድ ቦታ እንግዲህ ሄዳችሁ ብዙ ገዳማትን አይታችሁ እራሱ መመለስ ይቻላል። በነገራችን ላይ ዋሻ መድኃኒዓለም እንሄዳለን። ዋሻ መድኃኒዓለም ስንሄድም እዚያ ያለውን ነገር የማሳያችሁ ይሆናል። ግን ያው ጻድቃነ ማርያም እንጃ፣ በጣም ብዙ ድንቅ፣ ብዙ ሕሙማን የተፈወሰበት በጣም ደስ የሚል ቦታ፣ ሰላም ያለበት ርጭ፣ ጸጥ ያለ እንዴ። አሁን ለምሳሌ እኛ እዚህ ሆነን ብዙ አይነት ነገር እንሰማለን ብዙ አይነት ችግሮች፣ ብዙ አይነት መከራዎች፣ እዛ ግን ሰላም፣ በቃ ለነፍስ ብቻ የምናስብበት ቦታ ነው። እንጃ በጣም ደስ ደስ ካለኝ ቦታ እስካሁን ድረስ ከሄድኩባቸው የተለየብኝ ቦታ ነው። እግዚአብሔር ብቻ በሁሉም ቦታ ስትሄዱ ድንቅ ነገር አለው የሆነ የሚስባችሁ፣ ተስፋ የምታገኙበት፣ ተስፋ የምታለመልሙበት ቦታ ነውና እግዚአብሔር ይመስገን። እንደነገርኳችሁ ያው ፈተና ሁሉ ለበጎ ነው። እኔ አንዳንዴ በጣም ተስፋ ቁርጥ ነበረ። ምክንያቱም ያው ብዙዎቻችን ከትምህርት ላይ አቋርጠን ከስራ ላይ ራሱ የመንግስት ስራ እንኳን ይዛችሁ ስራችሁን ጥላችሁ ሄዳችሁ እንዳላችሁ አቃለኝ ትምህርታችንን ጥለን የሄድነው ወደ አረብ ሀገር ስንሄድ የሄድንበትም አንድ አመት ወይ ሁለት አመት ሰርተን ለመለወጥ ነው። ነገር ግን አይደለም አንድ አመት ሁለት አመት ሶስት አራት አመት ሰርተን እንኳን አልተለወጥንም። ምክንያቱም አረባ ሀገር ያለን እህት ወንድሞች በጣም ሩህሩሆች፣ የዋሆች፣ ለሰዎች ደራሽ ቀድመን የምንገኝ አረባ ሀገር ማንም ቢናገር እንደ አረባ ሀገር ያሉ እህቶች ደጋግ የሉም። የዛን ያክል ደግሞ የምንሸወድም አለን። የምንሸወደው አዛኝ ስለሆነን በቃ፣ ሁሉም አንድ ሰው ሳይታመም ራሱ ታመመ ከተባለ ውስጣችን አይጨክንም። ይሄንን እያየው ስለሆነ ማለት ነው። ግን መሆን ያለበት ማድረግ ባለብን ሰዓት ማድረግ አለብን፣ ማድረግ በሌለብን ሰዓት ደግሞ ማድረግ የለብንም። ምክንያቱም እዚህም በየጸበሉን ቦታ በየምንም ቦታ ስናያቸው የታመሙት አብዛኞቻችን ልክ እንደኛው አይነት የተጎዱ በሰው ሀገር የተንገላቱ ገንዘባቸውን የተበሉ ብቻ ብዙ ነገር አለና ከዛ ሁሉ ያው ለራሳችን እንድንሰጥ ነው የምለው፣ እህቶች፣ የምወዳችሁ የቻናል ቤተሰቦች፣ ይህንን ድምፅ የምትሰሙ ማለት ነው። ቅድሚያ ለራሳችን፣ ከዛ ደግሞ ራሳችንን ከዋልም በኋላ ግድ ነው። የሰው ልጅ ለሰው መድኃኒቱም ነው፣ የሰው ልጅ ለሰው መጥፊያው ነው። ስለዚህ ሰው እስከሆንን ድረስ ሰብአዊነት ሊሰማን ይገባል። እና መረዳዳታችን መልካም ሆኖ ሳለ አንዳንድ እህቶቻችን ለራሳቸው ምንም ሳያስቡ ለሌሎች የሚኖሩ እነሱ እንደ ሻማ እያበሩ ለሌሎች እንደ ሻማ ያበሩ እነሱ ደግሞ እንደ ሻማ የሚቀልጡ እንደዛ እንደዛ መሆን የለበትም። ሁሉንም በአግባቡ አድርገን ራሳችን ስንኖር ነው ለሰውም መኖር የምንችለው እና ከምንም ከማንም በላይ ደግሞ ጤና ከምንም በላይ ከሀብት በላይ ጤና አስፈላጊ ነው። ሀብት ቢኖር ጤና ከሌለን ምንም ትርጉም የለውም። ግን ጤና ካለን እንዴትም እንዴትም ተፍጨርጭረን ሳንበላ አንጠጣ አንውልም አናድርም። ስለዚህ እህቶቼ አትጨነቁ፣ ለጤናችሁ አስቡ። ስለዚህ ሁላችንም የራሳችን እምነት አለን። በየእምነታችን ደግሞ ያለ ምንም ወጪ መድኃኒት አለ። የእውነት ፈጣሪ ለሁላችንም የምንድንበትን መንገድ አለ። ከኛ የሚጠበቀው አምነን መፈጸም ብቻ ነው። ስለዚህ ክርስቲያኖች፣ እግዚአብሔር ይመስገን ወደ ጸበል ስንሄድ የምንጠየቀው ነገር የለም። ንስሐ ገብተን መሄድ ብቻ ነው። ግን አንዳንድ ጊዜ እኛ እኔም ስላየሁት ለእናታችን ያወጣ ነውን ገንዘብ አይተን ሀኪም ቤቱ ምኑም ምኑም ተብሎ ተብሎ ተብሎ በቃ መጨረሻ መፍትሄ ወይ ደግሞ ምልክት ያየ ነው ጸብል ነው ስለዚህ ሁላችንም እምነት ሊኖረን ይገባል ካመንን የማንድንበት ምክንያት የለም እና ስለዚህ ሁላችሁም እንዳልኳችሁ እንግዲህ ባለፈውም አብይ ያለው ክርስቲያኖች በጸሎታችሁ ሙስሊሞችን በዱዋችሁ እንተሳሰብ አገራችንን ሰላም ያደርግልን። የእኛ መኖር አገር ሰላም ሲሆን ነው። ሀገራችን ሰላም ካልሆነች የኛ መኖር ትርጉም የለውም። ምክንያቱም ሀሳብና ጭንቀቱ ራሱ በሽታ ነው። እሱ ጋር ሆነን ስለ ሀገራችን፣ ስለ ቤተሰቦቻችን፣ ስለ ጓደኞቻችን ምን ያክል እንደምንጨነቅ እናውቀዋለን። መቼም ስለ አረብ ሀገር ያልሄደ ሰው ቢናገረው ቅልል አድርጎ ነው የሚናገረው። ግን አረብ ሀገር የሰራ ሰው ስለ አረብ ሀገር ድካምና ስለ አረብ ሀገር ውጣ ውረድ ጠንቅቆ ያውቃል ግን እኔ አረብ ሀገር ሳልሄድ ስለ አረብ ሀገር ያለውን ድካም እዛ ያለውን እንግልት እዛ ያለውን ስቃይ ልናገር አልችልም። ስለዚህ እኔ ስላየሁት ስላለፍኩበት ምን ያክል እንደምንጨነቅ ለሀገራችን ምን ያክል እንደምንጨነቅ ለቤተሰቦቻችን ምን ያክል እንደምንጨነቅ ለጓደኞቻችን ጠንቅቄ አውቃለሁ። አይደለም ለጓደኞቻችን እንዲህ እንኳን ሶሻል ሚዲያ ላይ አንድ ሰው ተጎድቶ ወይ ደግሞ የሆነ ነገር ደርሶበት መቶ ሲናይ ሲያለቅስ ስናይ አብረን የምናለቅስ እሮሮዎች እና ስለዚህ ከምንም እና ከማንም በላይ አረብ ሀገር ያላቸው በስደት አለም ያላቸው በጠቅላላው አገሩ ይለያይ እንጂ ያው ስደት ስደት ነው። የሰው ቤት የሰው ነው። የሰው ሀገርም ልክ እንደዛው የሰው ሀገር ነው እና ራሳችንን እንጠብቅ። ይሄ ይህ እንግዲህ የማሳያችሁ ቪዲዮን የሚቀርጽላችሁ እንዳለ የጻድቃነ ገዳሙ አካባቢ ያለው ቦታ ነው። ወንዝ አለ እዛ እንደገና ደግሞ ብዙ ነገር ነው ያለው። እዛ አካባቢ ያለው ጽድት ያለ ደስ ያለ የገበሬ ማሳ አለ። ብቻ ያው መንገዱ በማዶ ላይ ያለው በዛ በባጃጅ መውረድ ይቻላል። እኛ ግን በወዲህ በማዶ በእግራችን ነው ወደ ቤተክርስቲያኑ ለማስቀደስ እየወጣን ያለ ነው ማለት ነው። በወዲያ በባጃጅ መውጣት ይቻላል። ነገር ግን በእግር መሄድን ለራስን በረከት ስለሆነ በወዲህ በእግር በእግራችን እየወጣን ነው። ሲወርዱ እንደውም አንዳፍታ ጠብ ነው ቁልቁለት ስለሆነ፣ ወደ ላይ ሲወጡ ትንሽ በተለይ አቅመ ደካማ ለሆኑ በእርግጥ ሊያዳግት ይችላል። ግን ደግሞ ያን ያክል አለም። ያው ቤተክርስቲያኑ እንግዲህ አሁን ብቅ ብለናል። ይህ ከፊት ለፊት ጻድቃነ ማርያም ትታያለች ማለት ነው። ልንደርስ የተወሰኑ ደቂቃዎች ናቸው የቀሩን ማለት ነው። በዚህ እንግዲህ ያው ወደ ምንዝም ወደ ተለያዩ ቦታ ይኬዳል። ብዙ ቦታ መሄጃ መንገድ ነው። ሰላ ድንጌ እዛ ነው መናኸሪያው። ከሰላ ድንጋይ ደግሞ ወደ ዘብር ገብርኤልም፣ ብቻ ብዙ ገዳማት ውስጥ ወደ እንዳልኳቸው ወደ ዋሻ መድኃኒዓለም ወደ አጃና ሚካኤልም፣ የተለያዩ ገዳማት አሉ በዛ አካባቢ ማለት ነው። ስለዚህ እዛ ብዙ ጻድቃኔ የጅን የራሱ ብዙ ገዳማትን አይቻለኝ። እዛ እንግዲህ የተዋወኳት ጓደኛ ናት ይቺ። ከእሷ ጋር ብዙ ነገሮችን አሳልፈን ብዙ ገዳማትን አይተን ነው የመጣ ነው። እግዚአብሔር ቢፈቅድ እና ቢወርድ ደግሞ ቀጣይ ላይ የዋሻ መድኃኒዓለምን ገዳም አሳያቸዋለሁ። እዛ ራሱ በጣም ልዩ ነው። እኔም አልሄድኩም፣ ለመጀመሪያ ጊዜ ነው እንግዲህ የጻድቃንን፣ በነገራችን ላይ ለመጀመሪያ ጊዜ ነው የሄድኩትኝ እንዲሁም ደግሞ ዋሻ መድኃኒዓለምን ያው ለመጀመሪያ ጊዜ ነው የሚሄደው። ባለፈው የለቀቁት ቪዲዮም አቡዬ ገብረ መንፈስ ቅዱስም እዛም ለመጀመሪያ ጊዜ ነው የሄድኩትኝ ማለት ነው። ምክንያቱም ያው ከዚህ በፊት አዳማ ናዝሬት ነበረ ምኖሮ እዛ እንግዲህ ያው የናዝሬት ገብርኤል ማርያም፣ እነዛ ከዛ ውጭ እማውቀው ገዳም የለም። ግን አሁን ሳይ እንደዚህም አለብዬ እየተገረምኩበት የተደነቅኩበት ነው። እግዚአብሔር ይመስገን። መሄድ እየቻለን ሳንሄድ የምንቀር ሰዎች ግን ቆርጥላችሁ ተነስታችሁ ብትሄዱ ደስ ይለኛል። ውድ ተመልካቾች፣ የቻናሌ ቤተሰቦች፣ የምወዳችሁ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ ማድረጋችሁን አትርሱ። አዲስ የምትመጡ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሁላችን ይሁን። እወዳችኋለሁ።